ዮናስ እና ታላቁ ዓሣ ከሞት ተነስቶ ወደ ሕይወት ቪዲዮን ከመጀመራችሁ በፊት እባክዎትን ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ያድርጉ። ማዕበሉ በአደጋ ሳይሆን በዝምታ አብቅቷል። ይህ ዝምታ ከማዕበሉ በላይ የከበደ ነበር። ዮናስ በዚህ ዝምታ ውስጥ ወደቀ ወደ ውሃ እንደተወረወረ ሰው ሳይሆን፣ ለፍርድ እጁን እንደሰጠ ሰው። ሰማይን ታዝዞ በቁጣ ሲናጎጥ የነበረው ባህር አሁን እንደ መቃብር ተቀበለው። በፍጥነት ሰመጠ፣ አልታገለም፣ አልተቃወመም፣ ዝም ብሎ ወደቀ። እግሮቹ ያለ ክብደት ተንሳፈፉ፣ ትንፋሹ ያለምንም ተቃውሞ ወጣ፣ እና ከላይ ያለው ብርሃን እንደ መጨረሻ ምረት እየቀነሰ ሲሄድ አይኖቹ ደበዘዙ። የአልጌ ክሮች በእጆቹ ዙሪያ እንደ ትዝታ እንደ ጥፋተኝነት ተጠመጠሙ። እንደተጠናቀቀ አሰበ። በእርግጥም የእሱ አንድ ክፍል እንዲህ እንዲሆን ተስፋ አድርጎ ነበር። ሩቅ ሸሽቷል። ምንም አልተናገረም። ለጥሪው ጀርባውን ሰጥቶ ነበር። አሁን ደግሞ ሰፊውና ሚዛናዊ ባህር ተቀበለው። ነገር ግን እግዚአብሔር ከሞት ይበልጥ እንግዳ የሆነ ነገር አዘጋጅቶ ነበር። ነፍሱ ከስጋው ከመውጣቷ በፊት በዙሪያው ያለው ውሃ ተናወጠ። የጥንትና የተወሰነ ጥላ በጥልቁ ውስጥ ተንቀሳቀሰ። አፉ የተከፈተው ለማወጥ ሳይሆን ለመሸከም ነበር፣ እና ዮናስ ወደ ጥልቁ ከመጥፋቱ በፊት ወደ ውስጥ ተሳበ። እንደ ቅጣት ሳይሆን እንደ ጥበቃ፣ ሙሉ በሙሉ ተዋጠ። ስለዚህም እዚህም ቢሆን አንተ ቅርብ ነህ። ውስጡ ያለው ጨለማ ባዶ አልነበረም፣ በህይወት ምት የመታ ነበር። በዝሮ ያሉ ግድግዳዎች እርጥብ፣ ሞቃትና ሕያው ነበሩ። አውሬው ራሱ የምጽል ያህል በቀስታ እየተኮማተረ ዮናስ ሳይንቀሳቀስተኛ በስጋ ተጠምጥሞ በእርጥብ ያልጌና የጨው ከፍታ ተጠቅልሎ እና የጌታ ቃል ወደ እርሱ ከመጣበት ጊዜ ጀምሮ ለመጀመሪያ ጊዜ ጸጥ አለ። በፍርሃት ሳይሆን በማወቅ አምልጦ አልነበረም፣ ታምሯል። በቁጣ ሳይሆን በምረት ተይዟል። የማይጮህ ምዕረት፣ የሚጠብቅ ምዕረት፣ ወደ ጥቁም ቢሆን የሚከተል ምህረት እንደገና ትንፋሽ ሰጠ። እና በአውሬው ሆድ ውስጥ ነቢዩ መንቃት ጀመረ በመጀመሪያውም ሆነ በሁለተኛው እስትንፋስ ላይ አልነበረም። ነገር ግን በጊዜና በጊዜ መካከል በሆነ ቦታ ዮናስ ድምጹን አገኘ። በህይወት ባለው ፍጡር ውስጥ ያለው አየር ወፍራም፣ እርጥብ፣ በሽታና በማይታዩ ጥንታዎች ቀስ በቀስ በሚደረግ እንቅስቃሴ የተሞላ ነበር። ግድግዳዎቹ ሲመቱ ተሰማው። ቆዳው በጨው ሲረጥብ ተሰማው። ብርሃን አልነበረም፣ ድምጽም አልነበረም ከልቡ ምት ግዙፍ የሆነ ነገር በጸጥታ የምተነፍስበት ቋሚ ድምፅ ሆኖም ነቢይ ከቶ በማይቆምበት ስፋዩን አስተናገረ። መጀመሪያ ጮክ ብሎ ሳይሆን በጥልቅ በትዝታና በጸጸት መካከል ባለው ዝምታ በመከራዬ ወደ እግዚአብሔር ጮክ እርሱም መለሰልኝ ሲል በሽርታ ተናገረ። የራሱ እንዳልሆነው ያህል ከእርሱ ይልቅ ቅዱስ ለሆነ ሰው እንደሆኑ ያህል ከሲኦል ሆድ ጮክ አንተም ሰማህ ጉልበቶቹ ከስሩ ወዳለው ስጋ ገቡ፣ ልክ መሠዊያ እንደሆነ ያህል። አንተም ወደ ጥልቁ ወደ ባህር ልብ ጣልከኝ ሲል ቀጠለ። አይኖቹ ተዘግተው ድምፁ እየጸና፣ ጎርፉ ከበበኝ፣ ማዕበልና ሞገድ ሁሉ በእኔ ላይ አለፈ። ድምፁ ተሰበረ ግን አላቁምም። ከአይን ፊት ተባረር ያለው ነገር ግን ቅዱስ ቤተ መቅደስን እንደገና ያለው በእጆቹ ዙሪያ አልጌ አሁንም ተጣብቆ ነበር አሳው በባህር ውስጥ በቀስታ ይንቀሳቀስ ነበር የተሸከመው ለውጥ ሳይወቅ ውሃው ህይወቴን ሊወስድቢ ከበበኝ ሲል ጸለየ እጆቹ እየተንቀጠቀጡ ጥልቁ ከበበኝ አልጌ ራሴን ከበበው ወደ ተራሮች ስር ወረድኩ ምድርም በመሰኪያዎቿ ለዘላለም ዘጋችብኝ ከዚያው ቆመ የሆነ ነገር በድምፁ ተለወጠ ሽንፈትም ሆነ ፍርሃት ሳይሆን ተስፋ ሆኖም አንተ ህይወቴን ከጥልቁ አወጣሃት አቤቱ አምላኪ በአሬው ሆድ ውስጥ ዮናስ ለትንሣኤ የጸለየ፣ በሥጋ ሳይሆን በነፍስ መዳን የጌታ ነው። የሰፈርኩትን እከፍላለሁ። አሳው ወደ ፊት ይንቀሳቀስ ከሳቀስ ነበር። አሁን የሚሸከሙ ልብ ከእንግዲህ የማያመልጥ መሆኑን ሳያውቅ በዙሪያቸው ያለው ውቅያኖስ ጸጥ አለ። የአሁኑ ሁኔታም ተረጋጋ። ዮናስ አሁንም በዓሣው ሆድ ውስጥ ተጠምጥሞ ነበር፣ አሁን በፍራት ሳይሆን በአክብሮት። ጊዜ ትርጉም የለሽ ነበር። ረሃብ ከእንግዲህ ግድ አልነበረውም። ህመም ጓደኛ ሆኖ ነበር እንጂ እርግማን አልነበርም። እና በሁሉም በኩል አንድ ጊዜ ከሸሸው ነገር በሹክሹክታ ተናገረ። ውድድሩን ሊያሸንፍ የሞከረውን እግዚአብሔርን አመሰገነ። እርሱ በሰማይ ሳይሆን በመሬት ሳይሆን እጅግ በማይቻል ስፍራ ጠበቀው። አሁን ደግሞ ዮናስ ከእንግዲህ አይሰጥም ነበር፣ እየተሰራ ነበር። ሦስት ቀናትና ሦስት ሌሊቶች ጊዜ ትርጉም አጣ። ፀሐይ መውጣትም ሆነ የጨረቃ ብርሃን አልነበረም። ከትንፋሽና ከዝምታ በቀር ድምጽ አልነበረም። ዮናስ ሰው በማይኖርበት ስፍራ ቆየ። የተቀበረም ያልሆነ፣ የሚተነፍስም ያልሆነ፣ ህያውም ያልሆነ፣ የሞተም ያልሆነ ዝም ብሎ ታግዷል። ዓሣው በጥልቁ ውስጥ በረጋና በቀስታ ይንቀሳቀስ ነበር። ሰውነቱ በውስጡ እየተከናወነ ያለውን ስራ ያውቅም ነበር። በውጭ ውቅያኖስ በማዕበልና በጥላ በሹክሹክታ ይናገር ነበር። በውስጥ ደግሞ ነቢዩ በዝምታ ተጠምጥሞ ተቀምጧል። እየጠበቀ ምነመሪያዎች አልነበሩም ድምጾችም አልነበሩም። ከአሳ ውስጥ ምትና አሁንም እንደያዘው አምላክ ትዝታ በቀር እያንዳንዱ ቅጽበት ለዘላላማዊነት ተዘረጋ። በነፍሱ ላይ የአስተሳሰብን ክብደት ይጫን ነበር። ቤተ መቅደሱን አስታወሰ። ጥሪውን አስታወሸ። መሰሹን አስታወሰ እና ማዕበሉ እንዴት እንዳልጨረሰው ነገር ግን ወደዚህ የመሻር ስፍራ እንደወሰደው። እዚህ በሕያው መቃብር ሆድ ውስጥ ዮናስ ከእንግዲህ አልተቆጣም ነበር። ከእንግዲህ አይቃወምም ነበር። ከእንግዲህ ብቁም አልነበርም። ዝም ብሎ ጸጥ ብሎ ነበር። እናም ዝምታ እግዚአብሔር ብዙ ጊዜ በታላቅ ድምፅ የሚናገርበት ነው። የመጀመሪያው ቀን ድንጋጤ ነበር። ሁለተኛው ለዝምታ ነበር። ሶስተኛው ግን ሶስተኛው ለእጅ መስጠት ነበር። በባህሩ የልብ ምትና በነፍሱ ጸጥታ መካከል የሆነ ቦታ ዮናስ መረዳት ጀመረ። በጥልቁ ውስጥ የተቀበረው ለመረሳት ሳይሆን ለመለወጥ ነበር። እናም ይህ ይህ ስርዓት የጨለማ ይህንግዳ እንግዳ ቅዱስ ማቆም ቅጣት ሳይሆን ትንቢት ነበር። ከብዙ መቶ ዓመታት በኋላ ሌላው ሰው ይጠቀሙበትና። ዮናስ በታላቁ ዓሣው ሆድ ውስጥ ሶስት ቀንና ሶስት ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ ሶስት ቀንና ሶስት ሌሊት ይኖራል ይላል። እናም በዚያ ሰው ሰው ብቻ ሳይሆን መልእክት ጥላ የሞት ጥላ የሚይዝ በታላቅ ትንሳኤ የሚተካ ነገር ይዘዋኘ ዝቅ ተደርጌ ነበር። አንተም እዚያ ነበርክ። እባክዎትን እስካሁን ቻናላችንን ሰብስክራይብ ካላደረጉ አሁኑን ያድርጉ ቪዲዮውንም ላይክም ማድረግ አይርሱ። በጥልቁ ውስጥ የትም ቦታ ቢሆን አቅጣጫው ተለወጠ። አሳው በደመ ነፍስ ሳይሆን በትእዛዝ ዞረ። ዮናስ አሁንም ሳይንቀሳቀስ ቆየ። ሶስተኛው ቀን ሊያልቅ መሆን ሳያውቅ በውስጡ ያለው ስራ ጸጥ አለ። የማይታይ ቅዱስ ነበር። እሳትም ሆነ ነጉድጓድ አልነበርም። ዝም ብሎ እጅ መስጠት። ልቡ ከእንግዲህ በፍርሃትም ሆነ በመቃወም ምት አልመታም። ከድሮ ከጥልቅ ነገር ጋር ይመታ ነበር ምሕረት አላለፈውም ነበር። ጠበቀው እና አሁን እንደገና ተናወጠ። በጨለማ ውስጥ ሊተወው ሳይሆን ወደ ብርሃን ሊያወጣው። ጊዜ በቀስታ አለፈ። ወደ ህይወት መተፋት። በዚያ እንግዳ የባህር ውስጥ እስር ቤት ጊዜ በቀስታ አለፈ። እያንዳንዱ ሰዓት ዘላለማዊ ይመስል ነበር። ዮናስ በህይወቱ በጠሪውና በመጪው ጊዜው ላይ ሲያንሰላስል ቆየ። ሶስተኛው ቀን፣ የውስጥ ለውጡ ሂደት ሲጠናቀቅ ትምህርቱም ሲወሰድ እግዚአብሔር እንደገና ጣልቃ ገባ። ከዚያም የዓለምንም ማስጠንቀቂያ ታላቁ አሳ ዞረ። ትእዛዙ ጮክ ብሎ አልተነገረም ነበር፣ ነገር ግን ውሃው ውስጥ እንደ የስበት ኃይሉ ንፋስ ይገባ ነበር። የገጽታው ቅርብ ሆነ፣ ፊቱ ተለወጠ። ሚስጥሩ አገልጋይ የሆነው ፍጡር ከጥልቁ ተነሳ፣ በቁጣ ሳይሆን ምላሽ በመስጠት ዮናስ እንቅስቃሴ ተሰምቶት ተነሳ። ነገር ግን አልደነገጠም። አይኖቹ ተዘግተው ቆዩ። ሰውነቱ በረሃብ የደከመውና እጁን የሰጠው ምንም ተቃውሞ አላቀረበም። ከዚያም ብርሃን፣ ጨካኝ፣ ድንገተኛ፣ የሚያሳውር በህያው መቃብር ውስጥ ከሶስት ቀናት በኋላ በባህሩ ራሱ እንደተነፈሰ ስትንፋስ በአየር ላይ ተወረወረ። አሳው አፉን ከፍቶ አወጣው፣ በቀስታ ሳይሆን ሙሉ በሙሉ ነቢዩ በአሸዋ ላይ ተንከባለለ ከሳም በውሃ እየፈሰሰ ጨው አይኖቹን እያቃጠለ አየር እንደ እሳት እየሞላው ሰቀ ተንፈሰፈሰ ኖረ ዚያተኛ ፊቱ በማያውቀው አፈር ላይ ተጭኖ ቆዳው በጨለማ ደብዝዞ ልብሶቹ በአሲድና በጊዜ ተቀድደው ነገር ግን ይተነፍስ ነበር። ተመልሶ ነበር። እንደ በፊቱ አልነበረም። ከእንግዲህ አመፃኝ አልነበረም። ከእንግዲህ ሯጭ አልነበረም። ነገር ግን አዲስ ነገር ሳይሞት የሞተ ያለ መቃብር የተቀበረና ያለ ግርግር የተነሳ ሰው። በዙሪያው ማዕበሎች በባህር ዳርቻ ላይ እንደ ሹሹታ ይመቱ ነበር። ከላይ ያለው ፀሐይ ያለ ምሕረትና ንጹህ ትቃጠል ነበር። በውስጡ ደግሞ ጸጥታ ነበር። ተምሳሌታዊ ትንሣኤ በመለኮታዊ ጸጋ የተሰጠ አዲስ ጅምር አግኝቶ ነበር። ዮናስ በዚያ ባዶ የባህር ዳርቻ ላይ ጥንካሬውን ሲያገኝ የመጀመሪያው ጥሪ አሁንም እንደቀጠለ ያውቅ ነበር። ነነዌ እየጠበቀች ነበር። ከዚያም የጌታ ቃል ለዮሐንስ ለሁለተኛ ጊዜ መጣ። ነጎድጓድም ሆነ ማዕበል አልነበረም። ዝም ብሎ ምረት ራሱን እየደገመ ተነስ፣ ወደ ነነዌ ወደዛች ታላቅ ከተማ ሂድ፣ የምነግርን መልእክትም በእርሷ ላይ ስበክ። በዚህ ጊዜ አልተከራከረም። አዎ ጌታ ሆይ በቀስታ ቆመ። እግሮቹ ተንቀጠቀጡ። ነገር ግን ፍቃዱ አልተንቀጠቀጠም። ከፊቱ ያለውን ምድረ በዳ ተመለከተ። ወደ ምስራቅም ሆነ ወደ ምዕራብ ሳይሆን ወደፊት። እናም በሚወስደው እያንዳንዱ እርምጃ አንድ ጊዜ የተሸከመው ክብደት በቀላል ነገር ተተካ። ዮናስ በጥልቁ ውስጥ የተማረውን ትምህርት አሰበ። ኩራት ሳይሆን እርግጠኝነት ሳይሆን ዓላማ። በነፋስና በማዕበል ያሳደደው ያው አምላክ ስትንፋስና አሸዋ ይዞ መለሰው። ዮናስ ብቁ እንደሆነ ስላረጋገጠ ሳይሆን እግዚአብሔር ስላጠናቀቀ ነው። ከሜዲትራያን የባህር ዳርቻ ወደ ታላቋ የአሦር ከተማ የሚወስደው መንገድ አድካሚ ነበር። በመቶዎች የሚቆጠሩ ኪሎ ሜትሮች በጥላት ምድር በማይረባበራዎችና በገደላማ ተራሮች ውስጥ ወደ ምስራቅ ሲያልፍ የመሬት ገጽታው ቀስ በቀስ ተለወጠ። ይህን የእምነት ጉዞ ስለተቀላቀሉን እናመሰግናለን። እነዚህ የመጽሐፍ ቅዱስ ታሪኮች ልብን ሊነኩ እንደሚችሉ ካመኑ እባክዎትን ላይክ ያድርጉ፣ ደግ አስተያየቶን ይስጡ እና ይህንን ቪዲዮ ለምትወዷቸው ሰዎች ያካፍሉ። እግዚአብሔር ቃሉን በታላላቅ ከልብ በመነጩ አኒሜሽኖች ለልጆችና ለቤተሰቦች ህያው በሚያደርግበት ሰብስክራይብ ማድረግ አይርሱ። እርስዎና ቤተሰቦ ሁልጊዜ በእግዚአብሔር በርክትና ሰላም ውስጥ ይራመዱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ!